ማይጋዴው ማይጋድ ሽርሽር ሽርሽር ብለን መተናል ማለት ነው። ነጭ በነጭ ለብሰን ቤተሰቦች ሰላም። ውድ የተከበራችሁ የአስቴር ቻናሌ ቤተሰቦች ቤተሰቦቻችን ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ? አላችሁልኝ አለውላችሁ። እንግዲህ ሩታየ ማለት ነው። ዛሬ ደግሞ ፊት ድቅ ድቅ ነጭ በነጭ ማለት ነው። ካለ ነጭ ምንም ነገር መለበስ አልፈልግም ብላለች። ጥቁር ለአዘን ነው፣ ነጩ የደስታ ስለሆነ እኔ ደስታ በደስታ ሁኝ ያለሁ ያ ቆኖ ሁሉ አልፎ ዛሬ ደስተኛ ሁኛለሁ ብላለች ሩቲ ማለት ነው። ዛሬ ከኢሳያስ ጋር ደግሞ ማለት ነው ሽር ሽር ብሎ ማታ እንመጣለን ጠብቁን ብለዋል። እኛማ ማለት ነው ሁሉም ማለት ነው ሁሉም እናንተን እንደጠበቅነ ነው። አሁን እኔ መነጽር አስፈልገኛል። መነጽር ማለት ነው እንዲ አይኔ እንደ እንደ እኔ እናንተ ሲጠብቅ ሲጠብቅ አይኔ ፍዝዝ አለ። ስለዚህ ማለት ነው ሮታየቅ ይህነሽ ሽብርቅርቅ እንደዚህ ነሽ ጀግና ሴት ማለት ማለት ነው የሚመለማመጥ የሚለቅሱ እና ሩታ እና ኢሳያስ ዛሬም በቪዲዮ መጥተዋል ማለት ነው። ማታን ይለቀቃል ብለዋል። በጣም አምሮባቸው ሽብርቅ ድምቅ ብለው መጥተዋል ማለት ነው። እኔ ምላችሁ በቃ ሩታ የቆርጠሽ ተነስተሻል፣ ከምር ቆርጠሽ ተነስተሻል። እንደው አብረሽን ለመናደድ አብረሽን ለመንጨረጭር በቃ ዲያኔልና

እና ሮታ እንዴት እንዴት ከዛ ውስጥ ወጣሽ? ንች ከዛ ሀዘን ለምን አለቻት እኮ ለምን። እና አብርሽ ደግሞ አልፈልገሽም እያለ ነበረና ሮታን ፈልጋ እንደምትመጣ መስሎ ሆኖ አትፈልጋ አትፈልግም ወንድሜ አልፎ አለ ፍቅርቴ ያለችው ነገር ትናንትና፣ በጣም ነው አዛዘነች ማለት ነው። ቤተሰቦች እኔ ጾም ጾማቹ እናንተ እዛ ጋር ነገር እየበላችሁ ምንድን ነው የሚያሳየው ይሄ ነገር? የእናንተ ነገር ትናንትና ፈጠሩ ፍጥሩ ነው ምንድን ነው የሚባለው? ፈዋድን አስፈጥረ ከዛም በኋላ ከላይ ከላይ ስቄ ውስጣችን መርዝ አርጋችሁ ቁጭ የምትሉ ሰዎች ምንድን ነው? እንዲሁ ይሄ ጾም ነው የሚባለው? ይሄ ጾማችሁ ማለት ነው? ከምሬ ነው። እና ማለት ነው ማለት ልጁ መግብ በልቶ ከተነሳ በኋላ እየተነጋገራችሁ እያደረጋችሁ ነገር ያስጠላል ማለት ነው። አይደረግም። ሰው ልጅ እኮ መጾሞ ላይ ይቅርታ እኔ እንጃ የጠፋነውን ሁሉ እግዚአብሔር ይቅር እንዲልን ወደ እሱ ለመቅረብ አይደል እንዴ? ምን ጾም እንጂ እየጾምን እናጠፋ ነው እንዴ? እኔ እንጃ ጾሙ ፈጠራችሁት እና ከዛም በኋላ ደግሞ እየተነጋገራችሁ አነጋገራችሁ ደግሞ ያስጠላል ማለት ነው። ከዛ ማብላቱ ብቀር ይሻላል ብዬ ነው ማስበው እና ፍቅርቴ ደግሞ ምንድናለችው ያየ ሁሉ ሰው ያምናሉ። እቅርታ ስላለኝ ትቶ የማሄድ መስሎኝ ነበረ። እኔ ችግር አለብኝ፣ የውስጤን ሁሉ አካፍዬ ለሰው ነግራለሁ። ነገር ግን ያ ሰው ምስጢሬን የሚያወጣ አይመስለኝም አለችው። እኔ ጥያቄ ያለኝ ነገር አንድ ሰው ጎርቶ የሄዳችሁ የመጀመሪያ ጊዜ ምስጢራችሁን ያወጣ ባወጣም ባላወጣም፣ እናንተ ትቶ የሄደ ወንድ፣ ባለትዳር ወንድ ካገባ በኋላ እንደው ከእኔ ጋር ይኖራል ብልሽ አስበሽ የውስጥሽን አካፍለሽ ምሰጪ። አንቺ ምንድነሽ? ጭንቅላትሽ አይሰራ ማሰብ አቋመኝ ማለት እኮ ነው። አንቺ ከልቡ እስከ ዛሬ እንዳልሹ እናውቃለን፣ ነገር ግን ቪዲዮ ላይ መተሽ እኔ ምንም ያደረግኩ ነገር የለም። እኔ ከልቤ አይደለም ትዳረም ቀጥልበት ስትለ ነበር። ራ ብርሃን ግን ትላንትና የተናገረችው ነገር በጣም ነው ተጎዳውት የውስጤና ካፍዬ ለሱ የውስጤና ካፍዬለት፣ ግን እሱ መልሶኝ ጎዳኝ። መጀመሪያ ስለ ጎዳኝ አሁን ተመልሶ አይጎዳኝም ብዬ ነበር አለችው። ቤተሰቦች ያወራችሁ ሁሉ ሰው ማመን እኮ የለባችሁን። ከምሬ ነው። እንዴት አምናላችሁ በአንዴ የሳቄ ሁሉ እኮ ጥሩም አይደለም ያወራችሁ ሁሉ የእናንተ ምስጢር ለማውጣት እና ምን ላይ እንዳለሽ የራስችን ጓዳ ሁሉም ነገር ለማወቅ እንጂ ለአንቺ ልረዳልሽ ወይ ያንን ቀዳዳ ልሸፍንልሽ አይደለም። አንድ ሰው ማለት ነው ምስጢራቸውን የሚወስደው ማለት ነው። አንቺ መስሎች ይህ በቃ እንደዚህ ንሻ እንደዚህ እናደርጋለን እንዲነሽ በብዙ ነገር ሊያታልሉዎቹ ይችላል። ብትታለለው የውስጣችሁ ያለውን ነገር መናገር የለባችሁ። ያ ክፉ ቀን የመጣችሁ ቀን ያ ሁሉ ይዘረገፋል ማለት ነው። ስለዚህ እና ፈዋድም ቢሆን ባለፈው ቪዲዮ አለ ቅብጥ ስዮ ምናምን ብሎ አውጥቶ ነበር። አሁን ደግሞ ፍቅርተን የመሰለችን ሴት ትቼ መሄድ አልፈልግም እያለ እሱም ይጣጣል ማለት ነው። በአንድ በኩል እየጎዳ፣ በአንድ በኩል ደግሞ እሷን ይመስላል። እንደዚህ አይነት ሰው አስፈላጊ አይደለም። ከምሬ ነው። አብርሽም ደግሞ አምንሽ ሙሉ በሙሉ ልብሽን መቀበል የለብሽም ነበረ ምንም ቤት ቢገዛልሽ ምንም ቢያደርግ እናንተ በቁሳቁስ ነገር ለምን ትታለላላችሁ? የሚሄድ ነገር እኮ ነው። ከምሬ ነው። በቃ እሱ ሩታን ትቹ አለው። በቃ ካላንቺ በስተቀር መኖር አልፈልግም ካላችሁ እውነት እንዳይመስላችሁ፣ ውሸት ነው። ከልቡ ደግሞ እንዳልሆነ እናውቃለን። ሩታ ጋር ሲደርስ ሩታን ይመስላል፣ አንቺ ጋር ሲመለስ ሲደርስ አንቺን ይመስላል አብርሽ። የአራት የሶስት ሰው ልብ ሆኗል። እሱ እንደዚህ አይነት ወንድ ደግሞ አስፈላጊ አይደለም። እና እንግዲህ ዛሬም መጥተዋል። እሷም ደግሞ ትናንትና አንዱን ይዘው መታ ነበረች እና በቅናት የምትሰሩ ነገር ይመስላል አንዳንድ ጊዜ ማለት ነው። ደግሞ የምትሰሩ ነገሮች ላይ እዛ ጋር አሁዬ ባለፈው የሮታን ብናየው በቃ እኔ እንጃ አንድነት ፍቅር የሚያሳይ ነገር ነው። ትላንትና የፍቅር ግን በነከሳችሁ እጅ ባበላችሁ እጅ መልሶ እንዲነከሰ ነገር ነው የሚያሳየው። ከምሬ ነው። አበሉት፣ አጠጡት፣ መጨረሻ ላይ ልጁ ምን እንዳሉት፣ ተጣልቶ ነው የሄዱት ማለት ነው። ያ ተበላ ሁሉ ያ እንደዛ የሆነ ነገር አብሮ የፈጠሩት በቃ ጾሙን የፈቱ እንዲ ገደል አስገቡት በአንዴ ማለት ነው። እንደዚህ አይነት ነገር ቪዲዮ አትስሩ በቃ ያስጠላል። እና ይሄ ነው ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ እንጠብቃለን። ማታ ሩታ ተየም ደግሞ ሽብርቅርቅ ብላ መታለናለች። እንግዲህ እቺን ቀሚስ ታስታውሳላችሁ? ዳንኤል ነው የገዛለት ከዚህ በፊት ማለት ነው። እና ሩታ ነጭ ነጭ ባላሽ እየለበሰች ነው በየቀኑ ልብስ እየቀየረች ነው። ኬት አምጥታ ነው ብሩን እያላችሁ ነው እንዴ? እስከዛሬ ብር ይላትም እንዴ? እስከዛሬ አብ ካብርሽ ከተለየችው በቃ ሴት ካለ ወንድ ወንድ ብቻ ነው እንደ ብር ምሰጣት። ማን ነው ምሰጣት ብር የምትላቸው እናንተ? እንዶ አንድ ጭንቅላታቸው ይሰራል እናንተ ይሰራል። ግን ጭንቅላታቸው ማለት ሁሌ ሴት ልጅ የወንድ እጅ ቁጭ ብላ መጠበቅ አለበት እንዴ? በራሱ ኮፈ እኮ ነው የምትሄደው እንዴ? እሷ ሰርታ ታመጣም እንዴ? እሳ እሷ የላትም እንዴ? አብርሹ እንደዚህ ተደቀለ ልቅልቅልቅልቅል ያለበት እኮ አለኝ ብሎ ለሰው ሁሉ ቤት እየገዛ ማለት ነው። ለባቱ ቤቱን እኳል እያልሰራ ለሰው ቤት ምገዛለት ማለት ነው በሩታ የመጣ ነገር እኮ ነው። ሩታ ዛሬ ስለወጣችሁ ምንም የላትን ብላችሁ ነው ሩታ ኬታ መጣችሁ ልብሰዋል። እኔ ትላንትና ነው ሰማታ ሰማሁት። ክብር እንዲህ በየቀኑ እየቀያየረች ነው አዲሱን ልብስ ምናምን። ማንም ነው ብር የምሰጧት አይባልም? እንደዚህ የምትለው ሴትዮ ወይስ ወንዱ ማለት ነው። ማንም ትሁን ማንም። እናንተ ሁሌ የሰው እጅ ነው የምጠብቁ ማለት ነው። የራሳቸው ነገር እየሆነ ሜላችሁ ማለት ነው። ይሄንን ነገር ከጭንቅላታቸው አውጡት። ይሎ ተመለሽ እስከሚመጣች ላይ ያቆየን። ሀገራችን ኢትዮጵያ ሰላም ያድርግልኝ። ፍቅር አንድነት